ውድ አገሬ ልጆች ኤርትራውያን፣ ኢትዮጵያውያን፣ የሀበሻ ዜጋ ባጠቃላይ በዓለም ዙሪያ የምትገኙ የእኔ ፍቅሮች፣ ለምንድነው ፍቅር የምላችሁ? ምክንያቱም በጣም ብዙ ፍቅር ስለምትሰጡኝ የምወዳችሁ፣ ማከብራችው፣ እውነት አለኝታዎች፣ እንዴት ናችሁልኝ? እና በስደት ዓለምም ያላችሁ እህቶቼ፣ ወንድሞቼ በአረብ ሀገርም ሆነ በአውስትራሊያም ሆነ በካናዳ በአሜሪካ በዩሮፕ በያለበት በአፍሪካ ሀገር በያለበት ቦታ ያላችሁ፣ መቼም የእኛ ነገር በቃ የኢትዮጵያ ዜጋ ወይ የአበሻ በአጠቃላይ ኤርትራዊና ኢትዮጵያዊ ያልሄደበት ቦታ የለም መቼም እና በቃ እሱን እራሱ ሳስበው ሆድ ነው የሚብሰኝ። እና ወዳችኋለሁ። ያው ዛሬ በአዲስ ሳብጀክት መጥቻለሁኝ። ባል አንደኛ እንዳልጠፋባችሁ፣ ሁለተኛ ነገር ደግሞ በቃ ሁለተኛ ነገር ደግሞ ያው እንደተነጋገር ነው ለእኔ ራሱ ጥሩ መስኮት ስለሆነ ዩቲዩብ እና ከእናንተ ጋር መገናኛ መንገድ እና አንዳንድ ጥያቄዎች የጠየቁኝ ብዙ ልጆች ነበሩ። እንዴት ከዛ እንትን ውስጥ ከዛ ቱማ ውስጥ ወጣሽ? ያ ሁሉ ችግር ውስጥ ላይ አሁን ለምሳሌ እስር ቤት ነበርኩ አይደለ? ኤርፖርት፣ እንደገና ደግሞ እንትን ነበርኩኝ ምንድን ነው እንደገና ደግሞ የአይምሮ ሆስፒታል ነበርኩኝ በስህተት። እና እንዴት ወጣሽ እና አሁን እንዴት ጤነኛ ሆነሽ ተረጋግተሽ ትኖሪያለሽ ብለው ጥያቄ ስላቀረቡልኝ ለሱ ብዬ ነው የመጣሁት። እና ማለትስ እኔ በራሴ አይደለም፣ የእውነት በራሴ አይደለም። በራሴ ሳይሆን በእግዚአብሔር እርዳታ ነው ለዚህ የበቃሁት እና ከልጅነቴ ጀምሮ እንዳውም የእሱ ተአምር በጣም ነው የሚገርመው። ከልጅነቴ ጀምሮ ምን ያህል እንደሚንከባከበኝ የነበረው ነው ያየሁት። እንደ አባት እንደ እናት ሆኖ ጌታ እና ትንሽዬ ሆኜ የኪዳነ ምሕረት ቤተክርስቲያን ሄድ ነበር በልጅነቴ እና ልክ ዘጠኝ አስር አመት ይሆነኛል እና አንዳንድ ጊዜ ያው በጠዋት እነሳና ከዛ እሄድ ነበር እና በድሮ ጊዜ እንዲያውም ጅቦች ሲጮሁ ምናምን በሩቁ ይሰማ ነበረ። ያው አዲስ አበባ ነበርኩኝ፣ ግን ቢሆንም ይሰማ ነበር። ጅቦች ውሾች፣ ደግሞ እንደምታውቁት እና ከቤት ስወጣ አንዳንድ ጊዜ ሰዓቱን ስለማላውቀው በጣም በቃ ምሽት ብሎ ነው የምወጣው ሌሊት ላይ እና እንትን ምንድነው ስሙ ኮከቦቹ፣ ጨረቃ ደግሞ አንዳንድ ጊዜ እና በጣም በቃ የጠዋቱ ሽታ ምን ያህል እንደሚያስደስተኝ የነበረው እና ስራመድ በእግዚአብሔር ታምኝ ነበር የምራመደው ትንሽዬ ልጅ ነኝ እና አንዳንድ ጊዜ እንዳውም የጎረቤት ሰዎች አግኝተውኝ ወይ የሆነ ነገር ሊያደርጉ ሲወጡ ሲያገኙኝ ወደ ቤት ይመልሱኝ ነበር እና ከዛ በኋላ በቃ በዛ በዛ በጣም ፍቅር ያደረብኝ እና ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብዬ በጭንቅላቴ አስብ ነበር እና በዛ ሰዓት እንኳን የእግዚአብሔርን ጥበቃ ለመመስከር ነው እና በዛ ሰዓት የእግዚአብሔር ጥበቃ አሁን ለምሳሌ ሰዎች ቢተናከሉኝስ መንገድ ላይ ወይ ደግሞ ጅብ ይበላኝስ ለምሳሌ ወይ ደግሞ ውሾች ቢነክሱኝስ ብዙ ነገር አለ፣ ግን የእግዚአብሔር ጥበቃ አይቀርምም እና ከዛ እሱ እንደገና ደግሞ ከዛ ከወጣ በኋላ ሁልጊዜ ጌታ እግዚአብሔር ሰዎችን ይልክልናል በእያንዳንዱ አጋጣሚ። እና ኤርፖርትም የሆነች መልካም ሴት አግኝቼ እስካሁን ድረስ እንደ ዘመዴ ናት። የልጄ ክርስትና እናት ናት እና እሷ ግማሽ ካናዳዊ ግማሽ ስዊስ ናት። ኤርፖርት ተቀምጬ እንኳን አገኘችኝ ብዬ እያዋ ሚዲያ ላይ ስንናገር አልነበረ። እሷ እና ጌታ ነው የላካት ያችን ምስኪን መጽሐፍ ቅዱሴን ትንሽዬ የነበረችውን መዝሙረ ዳዊት ስለነበረባት አዲስ ኪዳን እና መዝሙረ ዳዊት ደግሞ ከጀርባው ነበረባት እና መጽሐፈ ምሳሌ እና ያቺን መጽሐፍ ቅዱስ እያወጣው ስለማነብ የነበረው አሁንም ምስክርነት ነው የምነግራችሁ። ከዛ እሷን ደግሞ እግዚአብሔር ደግሞ ያንን አይተው ያቺን ሴትዮ ላከልኝ እና በጣም መልካም እናት ነበረች፣ የልጆች እናት ነበረች፣ ትልቅ ሴትዮ ነበረች። ግን ልጅ ስወልድም ደግሞ እሷ ናት የክርስትና እናት ያደረኳት። ከዛ በኋላ ደግሞ የአይምሮ ሆስፒታል ሲያስገቡኝ የዛን ሰዓትም ያችን መጽሐፍ ቅዱስ ይዣት ነበር የሄድኩትና እሷን እያነበብኩኝ ነበረ ምጽናናው በጣም ምጽናናው። በቃ መዝሙረ ዳዊት ቅዱስ ዳዊት ንጉስ ዳዊት በቃ ስለእኔ የሚያወራ ነበር የሚመስለኝ። አይገርምም? በቃ ፈተናዎቹን ሲናገር ስለ ራሴ የሚያዋራኝ ነበር የሚመስለኝና በዛ ሂደት ማለት ነው እሷን ይዤ ነው እንደገና ለእንትን ምንድነው ስሙ ከዛ ውስጥ የሚወጣሁት። ምክንያቱም ጌታ ሁልጊዜ ምክንያት አለው፣ ከምንችለው በላይ አይሰጠንም ብዬ ገምታለው፣ ስለ እውነት ከሆነ ከዛ ደግሞ ከወጣ በኋላ ነግሬያቸዋለው፣ የፈተና ህይወት ነበረ። ከ ከመጀመሪያው ባለቤቴ ጋር ከልጅ ጋር ማለት በጣም መጥፎ ሪሌሽንሽፕ ነበር እና የዛን ሰዓት በጣም የዛንም ሰዓት ራሱ አነብ ነበር እና ብዙ ሰዎች በትዳር ላይ ባልሆነ ትዳር ላይ ብዙ ወንዶች የሚሆኑ ሴቶች የሚጎዱ ሰዎች አሉ ብዙ ምክንያቱም ጋብቻ ላይ አላግባብ ሴትን ወይም ወንድን መማታት፣ መሳደብ፣ አለማክበር፣ አለማሰብ፣ ለዛ ሰው ያንን ሰው እንዳለ ሰው ሰው ሳይሆን ማየት። አሁን ለምሳሌ እኛ ሴቶች ስንወልድ ስናረግዝ ብዙ ነው ሳክሪፋይስ የምናረገው። ማለት ሰውነታችን ሊቀየር ይችላል፣ ግን እውነተኛ ባል የሆነ ሰው እስከ መጨረሻው ሰዓት ያቺ ሴት ትልቅ ሳክሪፋይስ አድርጋ ያንን ልጅ ተሸክማ ዘጠኝ ወር እስከ ተሸክማ እስከ ወለደች ድረስና ያንን ሳክሪፋይስ እስካደረገች ድረስ ለእሱም ጭምር ነው ልጆች ሰጥተዋለች። አባት ደስ ይለዋል ልጅ ሲወለድለት፣ ይባላል አይደለም? ስለዚህ ባሎችም ሚስቶችን ማክበር አለባቸው፣ መታገስ አለባቸው፣ ወደ ሰውነቷ እስከምትመለስ ድረስ ማገዝ አለባቸው፣ መንከባከብ አለባቸው። ምክንያቱም በዚች ምድር ላይ የማያልፍ ነገር የለም። ሰውነት ይመለሳል፣ ልጆች ያድጋሉ እና የሚቀረን ማንነው ሚስታችን ወይ ባላችን ነው። ሚስቶችም እንደዛው በአክብሮት ማለት ነው። እና እኔ በዛ ሰዓት ላይ መከራም ሲደርስብኝ እግዚአብሔር ነው የደረሰልኝ። ስለ እውነት ከሆነ በጣም ከሚገባው በላይ ከሰዎች ተለይቼ ነበር የምኖረው እዛ ቤት ውስጥ በቃ፣ መጨረሻ ማንም ሰው የሚደርስልኝ ምናምን አልነበረም በእርግጥ እና የሚገርማችሁ ነገር ሁልጊዜ ነበር ማስበው፣ እንዴት አድርጌ ነው መውጣት የምችለው። ያው አዲስ ስለነበርኩ እዛ ሀገር፣ በእንትን አይሆንም፣ በእልህ አይሆንም። አሁን ለምሳሌ እንደዚህ አቢዩዝ የሆነ ትዳር ላይ ያላችሁ ሰዎች አንድ ሰው ሲመታችሁ፣ መልሳችሁ ወንድም ሆናችሁ ሴቶች መልሳችሁ መማታት የለባችሁም ምክንያቱም ያ እንደገና የባሰ ነው የሚያባብሰው ማለትስ እንትንን ምንድነው ስሙ፣ መጥፎ ነገርም በመጥፎ ነገር መመለስ አይደለም ያንን ነገር እንትኑን ችግሩን የሚፈታው። ስለዚህ በተቻለ መጠን ምን ማድረግ አለባችሁ? አንደኛ ጸሎት በየእምነታችሁ ማለትስ አዎ እኔ ክርስቲያን ስለሆንኩኝ ያው ጸሎቴን እጸልያለሁ። ማለት ለኔ እንደ ሃይማኖቴ ማለት ነው። መቤታችንን ማለድ ነበር። እባክሽን መቤቴ ድረሽልኝ እያልኩ እጸልይ ነበር። እንደገና ደግሞ እንደገና ደግሞ ጌታ እግዚአብሔርን እባክህ እርዳኝ እያልኩኝ እጸልይ ነበር። ያው እንዳልኳችሁ መዝሙረ ዳዊትንም እጸልይ ነበር እና በዛ ሰዓት በቃ ማጣራት የምፈልገው የነበረው በቃ ከዛ ቤት እንዴት አድርጌ ነው ማመልጠው። ምክንያቱም ለሕይወታችሁ አደገኛ ቦታ ላይ ስትደርሱ ግዴታ ያንን ቤት ጥላችሁ መውጣት አለባችሁ። እኔ መጨረሻው እንደውም እኔ ብዙ ጠበቅኩኝ። መጠበቅ አልነበረብኝም፣ ግን ያው አንዳንድ ጊዜ ልጅ ስንሆን እንታለላለን ዛሬ ደህና ቀን ሲሆን ነገም ደህና የሚሆን ይመስለናል። እና ብቻ እግዚአብሔር በቸርነቱ ነው እንጂ ያወጣን እዛ ቤት ውስጥ ሬሳዬ ጎተት ነበር ስለ እውነት ለመናገር ከሆነ ምክንያቱም በጣም አሁን፣ እዛ የዋ ሚዲያ ላይ ያልተናገርኩት ነገሮች አሉ። በተጨማሪ አሁን እዚህ የምነግራችሁ ነገር ማለት ነው። ምን ያደርግ ነበር? ባልቦላ ያጠፋ ነበር። ባልቦላ ያጠፋል፣ በሩን ቆልፎ ነው የሚሄደው እና አንዳንድ ጊዜ ምግብ መስራት አልችልም። በቃ ከልጄ ጋር ቁጭ ነው ምለው። እና እንትን ላይ ምንድነው ስሙ ይሄ እንትን ምንጣፍ አለ አይደለም? ምንጣፉ ላይ ስፒል ነስንሶ ልጅቷ እንዳትድህ ይዣት ቁጭ እንድንቀን ሙሉ እንደዚህ አይነት ነገርም ያደርግ ነበር። እና ግን ሞኝነቱ ነው። በዚህ ምንም አንድ ሰው በእልህና ሰውን በመጉዳት ሊወደድ አይችልም። ምንም ዋጋ የለውም። እኔን መቆጣጠር አይችልም። አንድ ደስ የሚለው ነገር እግዚአብሔር የሰጠን ማለት ነው፣ የምክንያቱም እንትናችን ፍላጎታችን አንድን ሰው ማስገደድ አይቻልም። እውነት ይሄ ፍሪ ዊል የሚባል ነገር አለ አይደለም። ስለዚህ አንድን ሰው አስገድዶ ማስወደድ አይቻልም። አንድን ሰው እና አንድ ሰው መልካም ሲሆን ብቻ ነው ልንወደው የምንችለው እንጂ ክፉ ሲሆን ልንወደው አንችልም። በመጀመሪያ ደረጃ ወይ ሚስቶቻችሁ ወይ ባሎቻችሁ መተዋችሁ ከሆነ በጣም ሬድ አላርም ነው ይሄ ነገር መጣራት አለበት። ምክንያቱም በዛ መቀጠል የለበትም ምክንያቱም የእኛን ሕይወት ብቻ አይደለም የምናበላሸው፣ የኔ እናቶች የልጆቻችንን ሕይወት ነው የምናበላሸው። ይህንን ተቀብሎ በመያዝ በመቀበል ማለት ነው እንደዚህ አይነትን ጥቃት መቀበል የለብንም በህይወታችን ውስጥ በፍጹም። ምክንያቱም ባልና ሚስት ስንሆን መከባበር አለብን። ሚስት ማክበር አለባት፣ ባል ማክበር አለበት። እና ይሄ መሰዳደብ፣ መናናቅ፣ ስድብ በቃ አጥንት ውስጥ ነው የሚገባው። አይገርማችሁም? እና አይወጣም። እና በጣም ከሚገባው በላይ ክፍተት እየፈጠረ ነው የሚመጣው እንጂ አያቀራርብም። ስለዚህ በተቻለ መጠን ብትናደዱ እንኳን በቃ ስድብ ከአፋችሁ አይውጣ። የአምላክ ልጆች ነን እንለይለኛ እንትን ሃይማኖተኞች ነን ብለን እሑድ እሑድ እንሄድልና፣ ስለዚህ የዛን ሰዓት በቆሸሻ አፋችን መጸለይ አንችልም። የፈለገ እንደ እግዚአብሔርም ቢሆን እኮ ንሳ አስር ጊዜ ስንገባ ምንም የምንሻሻል ካልሆነ ንሳ አንድ ሰው የሚገባ ይሄንን ጥፋት ሁለተኛ አላጠፋውም ብሎ ነው እና ስር ጊዜ የምናጠፋው ከሆነ ግን የማይሆን ነገር ነው። ስለዚህ በቁርጥ ፈቃድ አድርጎ ሚስትን ወይ ባለን ይቅርታ ጠይቆ የምንድን ነው ቪዮሎንስ የሌለው ማለት ይህ መደባደብ፣ መሰዳደብ፣ መረጋገም የሌለው ህይወት መኖር በጣም አስፈላጊ ነው ብዬ ገምታለሁኝ። እና መከባበር በጣም ግድ ነው በቃ እና በእልህና ሰውን በመማታት የሚሆን ፍቅር አይምሰላችሁ አይምሰላችሁ። ሴቷን ማትወዳችሁ በፍጹም እየጠላቻችሁ ነው የምትመጣው። ወንዱም ደግሞ እየጠላችሁ ነው የሚመጣው። በቃ የእውነት ነው የምለው። ልቡ ውስጥ ቂም እያያዘ፣ እያዘነ፣ ክፍተት እየተፈጠረ ከዛ በኋላ የትዳር መበላሻ ላይ ይደርሳል። እኔ የመጣሁት የኔ ህይወት ላስ ልነግራችሁ ነው እና አንዳንድ ጊዜ እንደዚህ ተደብድበው ተሰድበው ከመኖር ብቻ መሆን ይሻላል። ይሄንንም ስል ደግሞ የቆረቡን ሰዎች አይደለም። ምክንያቱም በቁርባን የተጋቡ ሰዎች በፍጹም በቃ አስበውበት አምነውበት ስለገቡ የንስሐ አባታቸው ጋር ሄደው መፍትሄ መፍጠር ነው እንጂ ያለባቸው መለያየት የሚባል ነገር የለም። በቃ ምክንያቱም ይሄ በእግዚአብሔር ምስክርነት ፊት በቅዱስ ቁርባን ፊት የተጋባ ሰው መለያየት የለበትም ይሄንን አምናለሁ ግን ከዛ ውጭ ያለውን ጋብቻ ነው የምለው ከዛ ውጭ ያለውን ጋብቻ እግዚአብሔር ሁለተኛ እድል ስለሚሰጣችሁ ያ ነገር አክሴፕት ማድረግ የለባችሁም እውነቴን ነው የምለው ይሄ መደብደብ መሰደብ መገለል መናቅ ሰውን ተንቆምን ብሎ ልጆች ደግሞ ያንን ቪዮለንስ አይተው እናታቸው አባታቸው ሲመታ አይተው ጠረጴዛ ስር እየተደበቁ እየተሸማቀቁ ምን አይነት ዜጋ ሊሆኑ ይችላሉ? በጣም ይሄ መቅረት ያለበት ነገር ነው። በእርግጥ አንድ ነገር መናገር የምፈልገው ነገር አለ። በእርግጥ ያው በባህላችን ውስጥ ብዙ እንደዚህ አይነት ነገር አለ። እኔ ወጥቼ ይናገራለው ባክብሮት ማለቴ ነው። እንደዚህ አይነት ነገር መቅረት አለበት። ልጆቻችንን እንደዛ አሸማቀን ረግመን ሰድበን ያሳደግናቸው ልጆች በኋላ ላይ ደግሞ የእነሱን ልጆች ይደበድባሉ፣ ይረግማሉ፣ ይሰድባሉ ከዛ ዜጋ እየተበላሸ ነው የሚመጣው እንጂ። ትውልድ ያበላሻል እንጂ ትውልድ አያንጽም፣ እርግማንና ስድብ። ምክንያቱም በእግዚአብሔር ፊት ኃላፊነት አለበት እናትና አባት። እንደ እግዚአብሔር እኮ ለአንድ እናትና አባት ልጅን ሲሰጥ በደንብ እንዲይዙት መርቀው በደንብ ተንከባክቦ እንዲያሳድጉት ነው ልጅ የሚሰጣቸው። ከዛ በኋላ እኮ መንግስተ ሰማይ እንጠየቅበታለን ለፍርድ ስንቀርብ እኮ እስከ 18 ዓመት ያለው ህይወታቸው እንጠየቅበታለን። እንዴት ነው ያነጻቸዋቸው፣ እንዴት ነው ያሳደጋቸዋቸው፣ እንዴት ነው የተንከባከባቸዋቸው የሚል ነገር በእግዚአብሔር ፊት እንጠየቅበታለን። አሁን ልጆቻችንን ደብድበን ረግመን ህይወታቸውን ብልሽት ሽት አድርገንባቸው ቤተክርስቲያን ሄደን ብንጸልይ እግዚአብሔርም አይሰማንም። እውነቴን ነው የምለው፣ አይሰማንም፣ እግዚአብሔር አይሰማንም። ስለዚህ ሌላው ደግሞ በእኛ በባህላችን ሌላው ያየውት ነገር አለ። ሁሉንም እናትና አባቶች አይደለም፣ በዚያ አጋጣሚ ወርቅ የሆኑ እናትና አባቶች አሉ፣ በቃ እሚሞትላቸው እናትና አባቶች አሉ። ግን እኔ የምለው ይሄ የመደብደብና የመራገምና የመሳደብ አመል ያለባቸውን እናትና አባቶች ነው የምለው። ምክንያቱም ይሄ ነገር ለራሳቸው ነው ተመልሶ የሚጎዳቸው። እውነቴን ነው ምለው እና ይሄ ነገር መቅረት አለበት። አሁንም አሁን ነው የምናገረው፣ መቅረት አለበት ልጆቻችን እና፣ ሌላው ሌላው አሁን ትዝ ያለኝ ነገር አለ። አሁን ለምሳሌ ልጆች ያሏቸው ቤተሰቦች ማለት ነው፣ እናት እና አባት የሚያዳሉ አሉ። አሁን ለምሳሌ በቃ ቶሎ ስራ ለያዙት ትምህርት ትምህርት ቶሎ የሆነ ቦታ ላይ ለደረሱት ወይም ደግሞ ወደ ውጭ ለሄዱት የሚያዳሉ አሉ። በእውነት ነው የምላችው። በጣም ቅስም የሚሰብር ነገር ነው። እውነቴ ነው የምለው። በጣም ነው የሚያሳዝነው እንደዚህ አይነት ነገር። ምክንያቱም ሁሉም ልጆቻችሁ የእናንተው ልጆች ናቸው፣ የእናንተው ስጋ ናቸው እና እነኛ ልጆች ህይወት የሰመረላቸውም ሳይሆን ህይወት ያልሰመረላቸውን ነው መርዳት ያለባችሁ፣ እውነት መውደድ ያለባችሁ እንጂ ህይወት ያልሰመረላቸውን ህይወት ከሰመረላቸው ጋር የምታሟቸውና የምታሳዝኗቸው ከሆነ ቅስማቸውን ትሰብራላችሁ። አንድ ቀን እኮ ሊያልፍላቸው ይችላል እነኚህም ልጆች ግን እነሱን ከማበረታታት እነሱን ሁሉ ትከፋፍሉና፣ እናትና አባቶች እየከፋፈሉ ልጆቻቸውን የእያንዳንዱን አቴንሽን ራሳችሁ ላይ ለማድረግ ስትሉ ልጆቻችሁን አንድነታቸውን ከከፋፈላችሁ ቤተሰብ የሚባለው ነገር ይፈርሳል ማለት ነው። እናትና አባት መሆን ያለበት አስታራቂ፣ አዛኝ ደጋፊ ደካማውን ከልጆቹ መሀል ሁሉም እንግዲህ አይምሮ ክፍት ላይሆን ይችላል። አንዳንዶቹ ደግሞ ወደኋላ ይቀሩ ሊኖሩ ይችላሉ በሕይወት ሂደት ውስጥ እና ስለዚህ የደከሙትን ነው ማገዝ ያለባችሁ ብዬ ነው የምገምተው። ደከም ያለውን ከቤተሰቡ ውስጥ ማገዝ ማበረታታት እና ሌላው ነገር ሀሜት ይቁም። እውነቴን ነው የምለው፣ እና ብዙ አሉ በቤተሰብ ውስጥ በቃ ሐሜት፣ በጀርባ ሄደው ቅስም የሚሰብር ነገር በፊት ለፊት ወይኔ እናት ይሉ እና በጀርባ ደግሞ፣ የራሳችሁ ስጋ ሲሆን በጣም ያማል። እውነቴን ነው የምለው፣ ይሄ ራሱ ቢቀር ጥሩ ነው። ምክንያቱም በእግዚአብሔር ፊት ያስቀጣል የሰው ስጋ መብላት። እና ይሄ ነገር ቢቀር፣ እርስ በርስ ፍቅር ቢኖር ቤተሰብ ውስጥ ያ ነገር ያ ሁሉ ነገር ካለ ያ ያ ልጅ ሲያድግና ትዳር ላይ ሲገኝ ማለት ነው። በመጥፎ በአቢውዝ ውስጥ እንኳን ቢያልፍ ያንን ጥሎ ለመውጣት ወዲያው ጥሎ ለመውጣት አቅም ይኖሯል። አለበለዚያ ግን ወይ ድሌ እንደዚህ ነው ለካ ድሌ በቃ በዚሁ ልቀጥል ብሎ የሚሞት የሚቀበራለ ውጭ ሀገር ማንም ሰው ዞር ብሎ ሳያየው እና እውነቴን ነው የምለው፣ ከልጅነት የሚመጣ ነገር ነው ነው የምለው የልጆችን ሕይወት የሚያበላሸው እውነቴን ነው የምለው። እና ሁሉም ነገር እያለ ሁሉም ነገር በጣም የሚያምር ካልቸር ኖሮን በጣም በቃ ደስ ደስ የሚል ካልቸር ኖሮን ይሄኛው ፓርት ግን መቀየር አለበት። እውነቴን ነው የምለው መቀየር አለበት፣ ምክንያቱም አንዱን ጄኔሬሽን ሌላኛው ጀነሬሽን እያበላሸው ነው የሚመጣው፣ እና ትክክል ነው የሚመስላቸው አሁን ለምሳሌ ተደብድበው ያደጉ ባሎች ሚስቶቻቸውን ይደበድባሉ ትክክል ስለሚመስላቸው ልጆቻቸውን ይደበድባሉ። ሴቶቹም እንደዛው፣ ሚስቶችም እንደዛው ተደብድበው ያደጉ ወደሚቀጥለው ጀነሬሽን ነው የሚያስተላልፉት። ልጆች ደግሞ ነጭ ወረቀት ናቸው በቃ ከዛ ያዩትን ነገር ነው ፕሪንት የሚያደርጉት፣ አይደለም እዛ ላይ እንትን የሚሉት የሚያትሙት፣ እና ስለዚህ በዚህ በእውነት በጣም መጠንቀቅ አለብን ብዬ አስባለሁኝ። ስለ እውነት ከሆነ እኔ በብዛት እኔ ላይ ሳብስክራይብ ያደረጉት ማለት አዲስ ሙሽሮች ሕይወትን ገና የጀመሩ በዚያ አጋጣሚ እግዚአብሔር ትዳራችሁን ይባርክላችሁ የኔ እናቶች እና እነሱ እነሱ ናቸው ልጆቻችሁን ተንከባከቡ ያሏችሁ እርስቶች ያሉን እርስቶች እነሱ ናቸው ማን አለን ሀብታችን እነሱ ናቸው በስነ ስርዓቱ በክብር በፍቅር ሳይደበደብ ግን እየተመከረ ያደገ ልጅ የትናየት ነው የሚደርሰው ምክንያቱም እንትኑን አስተዳደጉን አያስተጓጉልበትም። አይፈራም። አሁን ለምሳሌ ልዩነቱን ልንገራቸውን የእኔ ልጆች የሆነ ነገር የሆነ ቦታ ለመሄድ ሲፈልጉ አሁን በቅርቡ ልጄ አሁን ኢንዶኔዥያ ብቻዋን ሄዳ መታለች እና የሆነ ነገር ሲወስኑ አይፈሩም እኛ ሁልጊዜ ሰዎች ይዘን ነው የምንሄደው በቃ የሆነ ብቻችንን መቆም የሚያቅተን ነው ያቅተናል በዛ በዛ የተነሳ ነው በቃ ብዙ እንደዚህ አይነት ነገር ጭምትነት ያደረበት መስተ በቃ እንዴት ነው መስተ እፍረት ያደረበት ልጅ የተሸማቀቀ የተረገመ የተሰደበ በቃ በራሱ መቆም አንዳንድ ነገሮች ብቻው ማድረግ ይፈራል፣ ብቸኝነትን ይፈራል። በዚህ አጋጣሚ ልንገራቸው አንዳንድ ጊዜ ብቻቸውን ከተገኛቸው አንዳንድ ሀገር ላይ አትፍሩት ብቸኝነትን። በቃ የሆነ ነገር ፍጠሩ፣ መጽሐፍ ማንበብ፣ መጽሐፍ የሆነ ነገር ማድረግ እና ብቸኝነትን አትፍሩት። እውነት አንዳንድ ጊዜ ጸጋም ሊሆን ይችላል ብቸኝነት እና በዛም ነው ጠንካራ የሚሆኑት፣ ብዙ ሰዎች በውጭ ሀገር ላይ እና በዚህ አጋጣሚ በቃ በጣም ከሚገባው በላይ ጠንካራ ያደርጋል ብቸኝነት እና ስለዚህ ልጆቻችንን በተቻለን መጠን ፍቅር እንስጣቸው፣ ተስፋችን ይሆናሉ። ብዙ አንዳንድ ሰዎችም ብለውኛል እና ያው ከቤተሰብ የወረስ ነው ስለሆነ አንዳንድ ጊዜ እንመታቸዋለን፣ በቀበቶ በማማሲያ ነው። እንዳትመቷቸው፣ በቃ አያስፈልግም፣ መማታት አያስፈልግም። እሱ አይደለም። እርስ በርስ በመነጋገር ነው፣ ቁጭ ብሎ በማስረዳት ነው የሚሆነው ሁሉም ነገር። ከዛ በኋላ ነው እነሱ ራሳቸው ፍቅር ኖሯቸው ፍቅር ገዝቷቸው የእኛ እውነተኛ ጧሪ የሚሆኑት በፍቅር ያደጉ ልጆች ናቸው። እና ያው ብዙ ጊዜ በዚህ ቻኔል ላይ እንደዚህ እያልኩኝ አወራለሁኝ አውቃለሁኝ፣ ግን ያ ነገር ልቤን ስለነካው ነው። በዓለም ዙሪያ ያሉ ልጆች ናቸው በቃ ብዙ ብዙ ነገር የነገሩኝ እና እባካችሁ ከልጅ ልጅ አታዳሉ። ሁሉም ልጆቻችን በረከታችን ናቸው። ሰነፍ ይሁን ጎበዝ ይሁን ምን ይሁን ምን ይሁን ልጆቻችን ናቸው። ተማሚ ይሁን ጤነኛ ይሁን ሁሉም ልጆቻችን ስለሆኑ በአምላክ ፊት ሁሉንም በእኩል ነው ማየት ያለብን። እና አንዱ ኃይለኛ ሊሆን ይችላል አንደኛው ደግሞ ዝምተኛ ሊሆን ይችላል፣ አንደኛው ደግሞ የሆነ ቻሌንጅ የሚያደርገን ጥያቄ የሚጠይቀን ልጅ ሊሆን ይችላል። ግን ሁሉንም እንደ ጸባዩ፣ እንዴት ነው እንደውም ቁጭ ብላችሁ እነሱ ሳይኖሩ ትምህርት ቤት ሄደው እንዴት አድርጌ ነው የዚህኛውን ልጅ ይነስ ጸባይ ምንድን ነው የሚወደው? ምንድን ነው የሚጠላው? ራሳችሁን ጠይቁትና በምን አይነት መንገድ ነው ቅርብ ለቅርብ ሆኜ ከልጄ ጋር አንድ ነገር ማደርገው ወዴት እንዴት አድርጌ ነው የእሱን ደግሞ ጸባይ በቃ በጸባዩ የምገዛው በጸባይ የምገዛው እንዴት አድርጌ ነው ብላችሁ እውነት ልጆች በጣም ምርጥ ነገር ናቸውና እንደ ስፔሻል ነገር ይዋቸው ማለት። በቃ እኔ በቃ በጣም የሚያሳሱ ነገሮች ናቸው እና የወደፊቱ ትውልድ በቃ የወደፊቱ ትውልድ ነው አይደለ ተስፋችን። ስለዚህ እኛም ወላጆች አንድ ላይ ተባብረን ልጆቻችንን በቃ ሳይጨነቁ ምን ሳይሉ እናሳድግ። በቃ በትክክሉኛው መንገድ አይምሯቸውን በሚያበለጽግ ሁኔታ እንርዳቸው ብዬ ነው ምለው። እና በጣም ነው የምወዳችሁ የኔ ውዶች፣ ውድድ ነው የማድረጋችሁ። እና በዚያ አጋጣሚ በዚህ አጋጣሚ ይቅርታ፣ በመሀል ደግሞ ተቆርቶ፣ በዚህ አጋጣሚ ለነግራችሁ ምፈልገው የኔ ውዶች፣ የምወዳችሁ፣ ማፈቅራችሁ፣ ማከብራችሁ፣ የሀገሬ ሰዎች፣ አበሾች ለነግራችሁ የምፈልገው ነገር ቅዳሜ ቅዳሜ ኤፒዞድ እንሰራለን ከባለቤቴ ጋር ማለትስ ስለጋብቻ ስላለው አስተያየት ስላሳለፍነው ኤክስፒሪየንስ ከተተዋወቅን ጀምሮ እሱም እንዴት እንደተወጣ፣ እኔም እንዴት እንደተወጣሁት እና ወደ አንድነት እንዴት እንደገባን በትዳር ውስጥ ትዳር እንዲሰምር ምን ምን አይነት ነገሮች ማድረግ እንዳለብን ምናምን ከእናንተ ጋር እንወያያለን እና ቪዲዮ ለመስራት እንሞክራለን። ይቅርታ አድርጉልኝ ትንሽ ስላወራሁኝ ጉሮሮዬ ተዘጋ። ይቅርታ አድርጉልኝ የኔ እህቶች እና ዛሬ ይቺን እንድነግራችሁን የመጣሁት እና ይቅርታ ብዙ ረዘም ያለ ስለሰራሁኝ እና ለማንኛውም በሚቀጥለው ኢፒዞድ እስከምንገናኝ ድረስ፣ ቅዳሜ ደግሞ ባሌን እናወራዋለን። ከሱ ጋር ሆነን ትንሽ ስለ ላይፍ ኤክስፒሪየንሳችን እናወራለን እንነጋገራለን። ጥያቄ ጠየቃችሁኝን ሁሉ ደግሞ በመሃል በመሃል እመልሳለው። ላይቭም ላይ ለመምጣት ሰሞኑን እሞክራለሁ። እወዳቸዋለሁ። እግዚአብሔር ያክብርልኝ፣ ለሁሉም ኮሜንቶች፣ ለፍቅራቸው በቃ እኔ የሀገሬ ልጆች ፍቅር ነው ያዘኝ። ከእናንተም ከሁላችሁም ከኤርትራያኖች ከኢትዮጵያውያኖች በዓለም ዙሪያ ያላችሁ በቃ በዓለም ዙሪያ ያላችሁ ወዳቸዋለሁ። ፍቅሮቼ ናችሁ። በቃ በሚቀጥለው እስከምንገናኝ ድረስ በሰላም ሁኑልኝ። አመሰግናለሁ።